እስካሁን የማርቆስን እና የሜላትን ፊልም ታሪክ በትክክል የነገራችሁ ሰው አለ ብዬ አላስብም። እንዲሁም ደግሞ በትክክል የተረዳ ሰው ላይኖር ይችላልና እነሆ ሙሉ ታሪኩን ይሸላችሁ ቀርቤ ያለሁኝ። ፓርት ዋን ማርቆስ የሜላትን ድብቅ ግንኙነት ወይም ፍቅረኛዋ ላይ ቼት እያደረገች መሆኑን ማወቁንና ማስረጃ እንዳለው ነግሮ የዛተባት እዛ ላይ ጀምሮ ያበቃል ማለት ነው። ታዲያ ይሄ ዋናው የማርቆስና የሜላት ግንኙነት እንዲሁም ደግሞ በመካከላቸው ያለው ግጭት መነሻ ሀሳብ ነው። ፓርትቱ ላይ ሜላት ወደ ማርቆስ ቤት ድረስ በመሄድ የግል ሰዎችን በማበላሸት ምን ታገኛለ? ብላ ነገሩን ለፍቅረኛዋ እንዳያሳውቅ ትማጸናዋለች። ነገር ግን እሱ አሻፈረኛል እና ዛቻውን ቀጠለ። ከዛም ሜላት ተናደደችና በስሜት እንደምትበቀለው ትናገራለች። ማንነቷን በቅርቡ እንደምታሳየው ተናግራ አስፈራርተው ወጥታ ፓርትቶ እዛ ላይ ያበቃል። ከዛም ፓርት ስሪ ሜላት ማርቆስን ለማግኘት በሄደችበት አንዲት ጎረቤቱ የምትሆን ልጅ ተደብቃ ያየቻት ሜላት እጅ ከፍንጅ ያዘቻትና ያን ቀን የሜላት እቅድ ሳይሳካ ቀርቶ ፓርት ስሪ እዛ ላይ ያበቃል ማለት ነው። ፓርት ፎር ደግሞ ልጅቷ የማርቆስን ስልክ አገኘች። ደውላ ልትነግረው የምትፈልገው ወሳኝ ጉዳይ እንዳለ መኖሩን ትነግረዋለች። ማርከን በሰማው ነገር ደነገጥና በዚህ መሀከል አንድ የሆነ ያለውን ነገር ሲያጣራ የነበረ የሜላት ሰለይ ነገሩን ይነግራታል። ጎረቤቱም ደግሞ ለማርቆስ የሚገናኙበትን አድራሻ ወረቀት ቤቱ ድረስ በመሄድ ከሰጠችው በኋላ እየሮጠች ትመለሳለች። ማርቆስ የአድራሻ ወረቀት የሰጠችውን ልጅ እየተከተለ በዛ መሀል ድብቅ ትዕይንቱ ስትከታተል የነበረችው ሜላት ወደ ማርቆስ ቤት ገባችን ፓርት 4 እዛ ላይ ያበቃል ማለት ነው። ፓርት ፋይቭ ደግሞ ሜላት ወደ ማርቆስ ቤት ገብታ አድራሻ እያየች እያለ ድንገት ያ መጨረሻው ወረቀቱን ረስቶ የወጣው ማርቆስ ሲመለስ እና እሷ ተመልሳ ተደብቃ እሱ ወረቀቱን አንስቶ ያይና ልጅቷን ለማግኘት ይወጣል። ከዛም ሜላት ተከትላ ወጣችና ወደ ልጅቷ ቀድማ በመድረስ ከልጅቷ ጀርባ በመሆን ትደርስባትና በያዘችው ጩቤ ወጋታለች ማለት ነው። ፓርት ፋይቭ በዚህ መልኩ ካበቃ በኋላ ፓርት ሲክስ ነው ብለን ስንጠብቅ ቀደም ሲል ያየ ነው ፓርት ፋይቭ ላይ የስክሪፕት ስህተት ስለነበር የሞተችው ልጅ ፓርት ተስተካክሎ እንዲቀርብ ተወሰነና ልጅቷ የመጨረሻ ማስጠንቀቂያ በሜላት ተሰጥቷት ነፍሷን ይዛ የሞተችዋ ልጅ ዳግም ነብስ ተዘርቶላት ትሄዳለች። ማርቆስ ሀገር ሰላም ነው ብሎ ልጅቷ ወደ ቀጠረችው ቦታ መጥቶ ብዙ ቢጠብቃት ነገር ግን ልጅቷ እስካሁን አልመጣችምና በሁኔታው ግራ ተጋብቶ እየጠበቃት እያለ ድንገት ሜላት ከጀርባው ትመጣና ማጅራቱን በዱላ ብላ መሬት ላይ ተደፍቶ እኛም ማርቆስ ሞተ አልሞተ በሚል ነፍሳችን ተጨንቃ የተስተካከለው ፓርት ፋይፍ በዚህ መልኩ ያበቃል። ማጅራቱን በዱላ ብላ መሬት ላይ ተደፍቶ እኛም ማርቆስ ሞተ አልሞተ በሚል ነፍሳችን ተጨንቃል የተስተካከለው ፓርት ፋይፍ በዚህ መልኩ ያበቃል። ፓርት ሲክስ ደግሞ ሜላት ቋንቋ በሁሉ የማይታወቅ ነገር ግን ማን እንደመሰልኩት አያውቅም የሚል አይነት ንግግር በደስታ ተናገረችና የት እንደነበረች የማትታወቅ የሜላት ረዳት ድንገት ከተፋለችና ማርክን ተሸክመው ወንበር ላይ አስቀምጠው ያስሩትና ራሱን ስቶ የነበረውን ማርክን ውሃ ደፍተው ይቀሰቅሱትና ሜላት ማርቆስ እንዲናዘዝ ሀያ ደቂቃ ትሰጠዋለች። ሜላት ማርቆስ እንዲናዘዝ ሀያ ደቂቃ ስትሰጠው ተናደደ እና አክቶ ብሎ አክታውን ሜላት ፊት ላይ ተፋባትና ሜላትን በዚህ ተግባር ተናዳ በጥፊት አጮለውና ፓርት ሲክስ እዚህ ላይ ያበቃል። ታዲያ በጉጉት ስንጠብቅ የነበረው ፓርቲ ሰብን ማርክ ሜላትን ደቂቃ እንድትጨምርለት እየተማጸናት ይጀምራል በማርያም ማሰን ቢማጸናት እንኳን ሜላት ልቧ ደንድኗልና በፍጹም እንደማይጨመርለት ትነግረዋለች። እሱም ተስፋ ቆረጠና በንዴት እንደገና ሜላት ከፎነሽ እያለ ይሳደባት ጀመር። ከዛ ሜላት ወደኛ ወይም ወደ ካሜራ ዞራ ማርክን ለምን እንደምትገለው ትነግረናለች። ባጭሩ ሜላት ማርክን መግደል የፈለገች እሷ ቺት ካደረገችበት ሰው ጋር ያለው ፎቶ ማርክ ለሜላት ፍቅረኛ በመላኩ ለመበቀል መሆኑን ንግግሯ ያሳያል። ሲም ምክንያት ማርክን ልትገለው በመሆኑ ሜላት በጣም ደስ እንዳላት እየነገረችን ማርክ የታሰረበትን ገመድ ለመፍታት እየታገለ ነበርና ትልቅ ልገለው እገለው ስትዞር ገመዱ ተፈታለት። ከዚም እርስ በርስ እየተፋጠጡ፣ እኛም ነፍሳችን ውልቅ እያለች ፓርት ሰቨን እዚህ ላይ ያበቃል ማለት ነው። ቀጣይ ምን ይፈጠር ይሁን? ፓርት ኤት ማርክ ስራቱን በመፍታቱ ሜላት ተደናግጣ ወደኋላ እያፈገፈገች ይጀምራል። ከዛም ማርክ በጣም ደስ እንዳለውና በተራው እሱ ሊገላት እንደሆነ እየዛታ ይነግራትና እጅማ ትሰጠዋ። ሜላት ማርክ ብዙ እንዳይደሰት ትነግረዋለች። ምክንያቱም በእርግጫ ልደፋው ነበርና እንዳሰበችው ማደረገችው። በድጋሚ ረዳቷ እንጨት ወይም ዱላ ይዛ እንድትመጣ አለቃዋ ሜላት አዘዘቻት። ከዛ ሜላት ዱላውን ተቀብላ የማርክን ጭንቅላት ልታፈርጣው ስትል ማርክ በወደቀበት ጭንቅላቱን ዘወራጅ ራሱን ያድንና ድጋሚ ልትመታው ስትሞክር ፓርት ኤት እዛ ላይ ያበቃል። ፓርት ናይን ደግሞ ማርክ ሜላት ልትመታው የያዘችውን ዱላ በወደቀበት ሆኖ ሁለቱም አንድ ላይ ይዘው ሲታገሉና እሱ ለማስለቀቅ ሲሞክር በስተመጨረሻ ማስጥሏት ተነሳና ጀግናዋ ሜላት ዛሬ ምንም ቢፈጠር ሳትገለው እንደማትሄድ ትነግረው ተነግራውና ማርክ ድንገት ፀጉሯን ይዞ ሁለቱም ተያይዘው እየታገሉ ሜላት ነገሩ የከበዳት መሆኑን ስትረዳ ድምጿን ጮክ አድርጋ ሜላትን ጮህት የሰማ ያቆማችው ረዳቷ ከጀርባ ተመጣጥና ላይ ማርክን ማጅራት ድጋሚ ብለው ከጣለች በኋላ ረዳቷ ሜላትን ይዛ ትሮጣለች። ታዲያ መቼ አክተር አይሞት የማይደር በቃ ሞቷ አላብቅቶለታል የተባለው ማርክ ይነሳና ሜላት ኮኪ እያለ እየተጣራ እነ ሜላት እየሮጡ እየሻሹ፣ ማርክ በቅርብ በርቀት እያባረራቸው ፓርት ናይን ልባችን በዚህ መልኩ ተንጠልጥሎ ያበቃል ማለት ነው። እንደኔ እይታ ማርክ ብዙ ተሰቃይቷል። ቢሆንም መጀመሪያ ተንኮል ያደረገው እሱ ነውና ይበላ ያሞነይ ሜላት የግድያ ሙከራ ማድረጓ ልክ አይደለምና ብቻ መጨረሻውን ምን ይሆናል?

ሄሎ ማርቆስ፣ ቅድስት ነኝ። የባለፈው ቦታ ላይ እንገናኝ። የባለፈው ቦታ ላይ ጠብቀኝ። ትልቁን ምስጥር ይዤ መጣለሁ። እሺ፣ እሺ፣ እጠብቃለሁ። የባለፈው ቦታ ላይ ቅድስት ነኝ። የባለፈው ቦታው ላይ እንገናኝ። ትልቁ ምስጥር ነው። ሜላ፣ እሺ። መጣ መጣ። አንተ ዝም፣ አንቺ ዝም። ምንድነው መትሰሪ